ወይኔ ወይኔ ወይኔ ዛሬማ ወንድነት ሞር ወንድነት ነው የተሰማኝ። እኔ በጣም የምወደውን ሙዚቃ ሀይምዬ እየጨፈረችልኝ አልመጣችም! አንዳንድ ጊዜ ሸነጥ ሲያደርገኝ፣ ነይ ነይ ሎሚዬ መብሬ እውነቴን ነው እምላችሁ ሞቼ ነው የምወደው ይሄንን ሙዚቃ። እግዚአብሔርን እግዚአብሔርን ሀይሚዬ ደግሞ ዛሬ ሲጨፍርበት ስትመጣ እንዴ ደስ እንዳለኝ! አረቆይ በእድሜያ እንዲ ውበቷን ሳላደንቅ የኔ ቆንጆ የኔ ልዕልት እንዴት እንደምታምር ዛሬ ደግሞ ጠጉሯን ተሰርታ ምናምን ነገር ውፍ። ሁልጊዜም ድመቂ፣ በቃ አንቺ የሚዲዮ መሪ። ዛሬማ አንበሳ አንበሳ እያጫወታት ነው የመጣው ሲጨምር። ድሮም አንበሳ ናት የኔ ናት የኔ አንበሳ። ዴ መጠርጠር ውስጥ ስላላችሁ የሀገሬ ልጆች ቀጫጭኖቹ ይናደፋሉ እንደንቦቹ በይልኝማ። ኧረ ወይኔ እግዚአብሔር እንዴት ደስ እንዳለኝ በዚህ ሙዚቃ ምናምን ነገር ስጨፍር ስለመጣ ሀይሚዬ፣ በጣም ነው ደስ ያለኝ። በጣም ነው የምወደው ይህንን ሙዚቃ። ከስልኬ ሙዚቃ ከስልኬ ላይ ራሱ ማጥፋት አልወድም። በቃ ሀይሚዬ እየ ድመቂበት እንደፈለግሽ በቃ ጨፍሬበት ብያለሁ እግዚአብሔርን እና እኔ እኔ ብቀጥንም ጠጅ ነኝ እያልሽ ነው አይደለ? እናደፋለው እንደ ንቦቹ አትነካኩኝ ተውረፉ ነው። እውነት ነው፣ እውነት ነው። ሀይሚ የኒ ቀብራራ እናውቃለን። ይሄንን የማይምር ጠንቅቀን ነው የምናውቀው። የኒዋ ልዕልት እንዴት እንደምታምሪ ኮ ሁሉ ጊዜም እነግርሻለሁ። እኔ ውድ እህትሽ እንደምታምሪ ሁሌም ነው የምነግርሽ።